ልክ ድንገት ለሊት ላይ ቤታችሁ በጭስ ቢታፈንና ከተማው እንዳለ እየነደደ ብታዩ ምን ታደርጉ ነበር? ይህ ነው የተፈጠረው። እንደ ኢሮፓውያን አቆጣጠር በ1666 በለንደን የተፈጠረው ይህ ነበር። ይህ ሁሉ የተጀመረው በፑዲግሊን የሚገኘው የቶማስ ዳቦ ቤት ነው። አንዲት ነጠላ የእሳት ፍንጣሪ ደረቅ እንጨት ላይ ያረፈች። መጀመሪያ ነገሩ ሁሉ ትንሽ ይመስል ነበር። በዛን ጊዜ ለንደን ግድግዳቸውና ሌሎች ነገሮቻቸውን በእንጨት ነበር ሲሰሩ የነበረው። ጎዳኖች እንዳለ ጠባብና ቤቶቹ እያንዳንዱ በእንጨት የተገነቡ ነበሩ። ድንገት ግን ሳይታሰብ ከምስራቅ የመጣ ኃይለኛ ንፋስ እሳቱን ወደ ከፍተኛ ሁኔታ ለወጠው። እሳቱ ቀስ በቀስ ከጣሪያ ወደ ጣሪያ እየተዛመተ ከፍተኛ ሁኔታ ላይ ደረሰ። ሰዎችም በፍርሃት ስለተዋጡ የቻሉትን ነገር ይዘው መውጣት ጀመሩ። ሰዎች የቻሉትን ነገር ይዘው ለመውጣት ሞክረዋል። ሳንቲሞቻቸውን፣ የቤት እንስሳትን እና የተለያዩ እቃዎችን ይዘው ለመውጣት ሞክረዋል። በዛን ሰዓት በነበሩ ወታደሮችም እሳቱን ለማቆም ከፍተኛ ርብርብ አድርገው ነበር። ቤቶችን በማፍረስ እሳቱን እንዳይዛመት ለማድረግ ሞክረው ነበር። ነገር ግን ኃይለኛ አውሎ ንፋስ ስለነበረ እሳቱ በቀላሉ መቆጣጠር አልቻሉ። በሁለተኛው ምሽት ለንደን ግማሹ ወደመ። ሰዎችም እሳት ወደማያገኛቸው ሜዳዎች ሸሹ። የያዙት ሁሉ ሲበተን፣ ቤታቸው ንብረታቸው ሲቃጠል እያዩ እያዘኑ ሸሹ። በዛን ጊዜ የለንደን ጌጥ የነበሩ የቅዱስ ጳውሎስ ካቴድራልም እንኳን ሳይቀር ተቃጥሏል። ከአራት ቀናት በኋላ እሳቱ ጠፋ። በዛን ሰዓት ለንደን እቺ ናት ቢባል ማንም ሰው አያምንም ነበር። በዛ ሰዓት የሚወደሙት ወደ 13000 ቤቶች፣ 87 ቤተክርስቲያኖች እና ስፍር ቁጥር የሌላቸው ሱቆች ናቸው። ወደ 80000 ሰዎች ደግሞ ቤት አልባ ሆኗል። ሆኖም ግን ያን ያህል ብዙ ሰው አልሞተባቸውም ነበር። ይህ ታላቅ እሳት ለንደንም ብቻ አላጠፋም፣ ከተማ የበለጠ ጽዱና ውብ ሆና እንድትገነባ፣ ከዛም በዘለለ እሳትን መቋቋም የሚችሉ ማቴሪያሎችን መጠቀም ጀምሯል ማለት ነው። በዛም ጊዜ ይህ ታሪክ ታላቁ የለንደን እሳት ወይም ሲሆን ዘ ግሬት ፋየር ኦፍ ለንደን በመባል ይታወቃል። እንደዚህ አይነት እውነተኛ ታሪኮችን መስማት ማዳመጥ ከፈለጋችሁ ፎሎ፣ ላይክ እና ኮሜንት ማድረጋችሁ እንዳደረሱ መቻችሁ ፒስ